ዜ ኃይል ኖሮት ቀንህ ቢጎልና ህይወት ቢፈትን ከማዕዶት በፊት ትንሳኤ እንደነበር ምን ቢረሳው ልብህ በ በቀናት ልዩነት እንዲመለስ ልብህ በዝምታዬ ኃይል ከቤትህ ያለውነት ዛሬን ይልገን

ከቤት ይዞን እውነት ተቸግሮ የነገነ ሳይቋጭ በተስፋ ውሎ አድሮ ድካም ይጫን እድሜ ብዙ ቁጦ አይጉድ አይጉድ ይላል ያገሬ ሰው ትዝምቱ ታምቋል። ነገር ግን ከኃያሉ ጩኸት ዝምታዬን ማውጣት በከፊል ቢከብድ እያነበነቡ አንደበትን ማሰር ይልከት ባይሆን ትዝም ታምቆ ሆድ እያመነታ ልብ ከሚሸበር በኃያሉ ጩኸት ዝምታችን ታይቶ መሰበር አለበት። ነበር የሚመስለዋል እንዴ? ነበረ ቆንጆ ነበር። ዮሴፍ ጉልላት በኤሌማ አምስት ተወክሎ የቴዎድሮስ ታደሰን ዝምታን ነበር ያቀረበልን እጅግ አድርገን እናመሰግናለን። የመጀመሪያው ዙር ተጠናቋል። የዮሴፍን አስተያየትና ነጥብ ከመስማታችን በፊት አጋሮቻችን እናስተዋውቃችሁ። አፍሪ አፍሪሀርባል ኮስሞቲክስ፣ መልካም ሞሪንጋ፣ ኦቢድ ሪል ስቴት፣ ስቴጅ ማሰልጠኛ ኢንስቲትዩት፣ ሻሎም የጥርስ ሕክምና ክሊኒክ፣ ሜጋቶን ፋይበር ግላስ የዚህ ሰዓት አጋሮቻችን ናቸው። አጋሮቻችንን እጅግ አድርገ እናመሰግናለን። ዳኞች ምን ይላሉ? ከ1000 ነጥብና አስተያየት ይሰጡልናል። ዮሴፍ ጉልላት የቴሮር ስጥ ታደሰን ዝምታ የሚለውን ዜማ ቆንጆ ዜማ ነው መርጠ የመጣ አንተ ደግሞ በጣም ቆንጆ ድምጽ አለ በደንብ ዜማ ይገባሃል። በደንብ ትረዳለ። ይህ ዜማ እንግዲህ በሁለት ቅኝት እየተቀያየረ የሚዜም ስለሆነ ቅኝቱን ጠብቆ መስፈን በጣም ከባድ ነው እና ለፈተናም በጣም የሚሆን ነው ማለት ነው። ይህን አንደርስታንድ አድርጎ ሁለቱም ውስጥ ሆኖ ማዜም መቻል ትልቅ ማዳመጥ እና መረዳት ስለሚፈልግ ማለት ነው። አጠቃላይ ሁኔታውን ስናየው ይህን ዘፈን በዚህ ልክ አንደርስታንድ አርገ ማዜ ምህን በጣም ሳላደንቅልህ አላልፍም። ባይሆን ብዬ ዛሬ የምነግርህ አስተያየት ቫይብሬሽን አንዳንድ ቦታዎች ነበሩ። ይህን ነገር እንዴት አድርገን ከጉሮሮህ ውስጥ እንደማወጣው ግራ ገብቶኛል። ጠፋ ስል ይመጣል፣ እንደገና ደግሞ ተሻሻለ ተብሎ ሲል ይመጣል። ሲመጣ እንዲህ ኮሜንት ስትደረግ ለማስተካከል ትሞክራል። ይህን ነገር እንደ ውበት ብቻ ተጠቀምበት። ቫይብሬሽን አንተ ያንተን ቆንጆ ድምጽ ዶሚኒት እንዲያደርግ ፍቃድ አትስጠው። እሺ፣ እሱ ነው አንዱ። ማረፊያ ማረፊያ ላይ አንዳንድ ቦታ ጋ የሆነ ርክርኩን ጨመር አርገ ያደረካቸው ውበቶች ደስ ብለውኛል። ብዙ ቦታ ባይሆን አንዳንድ ቦታ ጨምረዋል። ደስ የሚል ቅንት ነው፣ ፍሌቨር ነው የጨመርከው። እሱ ቆንጆ ነው። መጀመሪያ ላይ ስገባ ያስገባው ግጥም እንደገና ማካከል ላይ ቱ ቢ ኮንቲኒውድ ናል ያኛው የዛኛው ግጥም ሀሳብ ማካከል ላይ እንደገና እንዲቀጥል አድርገህ ያስገባው ነገር ደስ ብሎኛል፣ ግን ሁለቴ የበዛ መሰለኝ ና አንዳንዴ የምትጨምረውን ነገር እንዲ ለው ለማካፈልና ሀሳቡ ተከታታይ ሆኖ የሆነ ያንተን ፊሊንግ እዛ ውስጥ ለመክተት ማሰብን ቫልዩ አድ ደስ ብሎኛል ግን የበዛ መሰለ ወይ የመሀሉ ብቻ ቢሆን ና እንዳለ ሙሉውን በዜማ ውስጥ አድርገ ብትጨርሰው የኔ የኔ ቴስት ነው። እዚህ ጋር እንግዲህ ምነግር፣ በተረፈ በጣም ጥሩ ነበር። ሌላ ችግር የነበረው እንግዲህ ቅኝቱ ከባድ ነው ብያለው። ከቅኝ ጋር በተያያዘ በደንብ የሚያስታውቁ ቦታዎች ከቅኝት ወጣ ገባ የምትልበት ነገር ነበረው። በተረፈ ስሜቱን ለማምጣት እንደገና ደግሞ ሪትሙን በደንብ ከሙዚቃው ጋር ተዋህደ ለማስተላለፍ ያሰብክበት መንገድ በሙሉ ቆንጆ ነበረ። አሁን ያልኳቸውን ነገሮች ወደፊት አስብባቸው። በተረፈ እኔ ጋ ያለ ውጤት ዘጠኝ ይሄ አልበም በጣም ሙዚቀኛ አካባቢ የሚወደድ አልበም፣ አበጋዝ ደግሞ ግሩም አድርጎ ያቀናበረው አልበም ነው። ምርጫህን እንግዲህ ያደረከው በጣም ጥሩ ነው። ከመጀመሪያው ጀምሮ ስ ጀምር ኢንትሮ ላይ እየጨመርከው በጣም ጥሩ አይደለም፣ በጣም ጥሩ አይደለም። ለምን ይሄ ነገር በጣም መታሰብ ያስፈልጋል። ቅድም ብሩክን ያለው ነገር አለ ምክንያቱ አንደኛ በጉልበት ዘፈኑ በጣም ተለማማጭ ነው። ያሰብከው ባይሞላ ያልከው ባይሳካ ምናምን እያለ የሚተርክ ተስፋ አትቁረጥ እያለ እንደገና አንተ ትጮኋል። ይሄ ነገር ቫሊዮ አድ ስለ ደራሲው እኮ ጠፍቶት አደለም። ሁሉም ላይ መቀጣጠል አያስፈልግም። ይሄ መቆም አለበት። የሚያምር ካልሆነ አናት አናቱ ላይ የሚቀጠል ነገር ይሄ ውበት አደለም። እኔ ደራሲው ማድረግ አቅቶት አደለም። ስለዚህ ቅድምም እንደተባሉ መሀል ላይ ሲመጣ ዘፈኑ ዘፈኑን እኮ ሳንሰማ ከሆነ ያለቀው ዘፈኑን አልሰማ ነው። አሁን የምንጨነቀው ዘፈኑ ላይ ነው መሆን ያለበት፣ ውበት ላይ ነው መጨነቅ ያለበት። ቴክኒክ ለማሳየት ነው አሁን እኮ አልቆ፣ እንጂ አዲስ ዜማ ለመስራት አይደለም። ስለዚህ እነዚህ ነገሮች በጣም መታሰብ አለባቸው። ዘፈኑን የሚያበላሽ ከሆነ መተው ነው ያለባቸው። ለምን ሌላም አድማጭ አለ። ስለዚህ ይሄ ነገር በጣም ይታሰብበት። ሌላ በጣም ዮሴፍ እችን ትንሽ ቃና በጣም አሪፍ ቃና ነው ያለ ሁልጊዜ ብዙ ጊዜ በጣም ተጭኝሃለሁ ማለት ጥሩ እንድትመጣ በጣም እገፋሃለሁ። ቃና ላይ በጣም በጣም ነው የምወደው። ቃና ትንሽ ጉልበት የሚኖረው ባ ቴዎድሮስ የዘፈነበት መልእክቱ እንዳለ ሆኖ ቶን የምንለው ነገር አለ። ኳሊቲ ነገር ላይ እሱ ላይ ትንሽ ብታደርገው፣ አዛዜም ላይ በጣም አሪፍ ነው። አንዳንዴ ደግሞ ማይኮችን ቶሎ ሁሌ የምልህ ነገሮች ከዚህ ወደዚህ ቶሎ ቶሎ ባት ቀይራቸው ምናምን የመረጋጋት ነገር። ስለዚህ ትልቁ ነገር አሁንም ዮሴፍ ምልብ ትንሽ ጫን ብዬ የነገርኩ ነገር ምንድን ነው? በቃ ቀን የለንም ነው። ብዙ ነገር ነው። ወጡን እዚህ ጋር ዶሮ ለመድረስ ሲባል አይቆ ይቺ ቅመም ትጨመር፣ ያኛው ይሻላል ምናምን አስተያየት ከበዛበት አይሆኑ ዘፈኑ አንስቶ መጫወት ይሻላል። ትኩረታችን ትኩረታችሁን እንድታደረጉ ፈልገው ለሌሎችም ሙዚቀኞች ድምፃያኖችም ዘፈን ምርጫ ላይ ከዛ በል ያላችሁን አቅም ለማሳየት ነው ብዬ ማስበው። ሌላ በጣም ጥሩ ነው። ደስተኛ ነኝ። እኔ ይህንንም የተናገርኩ ምንድነው በጣም ስለምጠብቅ ነው። በርታ ውጤት 9910 ዮሴፍ እንዴት ነው? በጣም አሪፍ ምርጫ ነው፣ በነገራችን ላይ ማለት ከባድ ዜማ ነው። ከባድ ዜማ ነው በሁለት ሞድ ውስጥ ማለት በሁለት ስኬል ውስጥ እንደዚህ የቀያየረ የሚዘፍነውን በጣም የጆሮ የማዳመጥ አቅም ይፈልጋል። አይደል ያው እርግጠኛ ነኝ በጥናት ሰዓት ምን ያህል ቻሌንጅ ውስጥ እንደነበርክ ማሰብ ይቻላል። ጎበዝ ይህንን ዘፈን ይዘ መምጣት በጣም የሚደነቅ ነው። እኔ በጣም ሲገርመኝ የነበረው ነገር ዘፈን ውስጥ የሌሉ ቅላጼዎችን የራስህ የሆኑ ጨምራቸዋልና እንዴት እንደሚያምሩ ልነግር አልችልም። በጣም ነው ውበት የጨመርክላቸው በጣም ቆንጆ ነው። እሱ ሱ ፓርት በጣም አሪፍ ነው። ፍሬዚንግ ደግሞ ወይም የዜማ ሀረግ የምንለውም አጠቃላይ ወይም ሀረግ የሚለውን ሀሳብ እስከ መጨረሻዋ እንጥፍጣፊ ነው። በቃ ትንፋሽህን በደንብ አድርገህ ርዝም አድርገህ ዜማው የሚፈልግበት ድረስ ጀምሮ እስከሚያልቅ ስትወስድ የነበረው እና በዛ ውስጥም ለእያንዳንዱ የዜማ ቅንጣት የምታደርገው ጥንቃቄ በደንብ ይታይ ነበረ። ቫሊዩ አድ ያረከው ነገር ጋር ስንመጣ ትንሽ ሀሳቦች ላካፍልህ። ግጥም ራሱ ግጥም የሚባለው ኤለመንት ምንድን ነው? ሀሳቡ ከሚሰጠን ነገሮች ውስጥ ማለት ነው። ከሚሰጠን ባህርያት ውስጥ ለምሳሌ ባህርያቱን ብናይ በጣም ትልቅ ሀሳብ ሊሆን ይችላል። በጣም ቀኑም ሙሉ ቢወራ ቢወራ ቢወራ የማይበቃው ጊዜ የማይበቃው በጣም ረጅም ጊዜ የሚፈልግ ሀሳብ ሊሆን ይችላል እንዲህ ዲስከስ ብናደረገው ቁጭ ብለን ብናወራው በስድ ንባብ ቢጻፍ ምናምን አይደል። ሶ ወደ ግጥም ስናመጣ ግጥም የሚሰጠን ነገር ምንድን ነው? ይሄንን ሁሉ ነገር በአራት ስኒ በሁለት ስኒ ቁጭት አድርጎ ቁጭ ያደረግልናል። አይደል? እሱን ነበረ ማሰብ የሚሻለው። ግጥሙን ሁለት ቦታ ከፍሎ ኢንትሮ ጋና መሀል ላይ ከማድረግ ግጥም ራሱ ባህሪው ያግዛሃል፣ አይደል? ስለዚህ ያንን ሁሉ ሀሳብ በአራት ስንኝ በሁለት ስንኝ በስድስት ስንኝ አድርጎ ቁጭት አድርጎ በቃ አጠር አድርጎ ግዙፉን ሀሳብ በጣም አጭርና ግልጽ በሆነ መንገድ ማስቀመጥ ያስችል ነበር። ስለዚህ አሁን ዘፈኑን አልሰማንም እኮ እያለህ ነበር አይደል? አማን ቢኮዝ ያኛው የጨመረው ፓርት በጣም ዶሚኔት አደረገና ረዘመ። ኢንትሮ ጋ መጣ፣ ሁለተኛው ፓርት ላይ መጣ። መሀል ላይ አይደለም። መሀል ላይ የገባበትን ቦታ ባይዞ በጣም በጣም አድነቅ ፈልጋለሁ። ከኋራ ባክ ቮካሊስቶቹ እያሉ አንተ ነበር ካረ መጀመሪያው ላይ ቀርቶ እሱ ጋር ቢገባ ለኔ በጣም ኤክሰለንት ነበር። በቃ ከምነግር በላይ ማለት ነው። ከዛ ግን ያልክበት መንገድ ከባክስቴጅ ሆነ ቅድም ለብሩኬ ስንሰጠው የነበረውን አስተያየት ቶሎ ብልጥ ሆነ፣ እዛው መቀየር ነበረ ቤት ተለማመድከውን። አነባበብ በጣም አግሬሲቭ ነው፣ በጣም የተቆጣ ነው፣ አይደል? ያ ዘፈኑ እንደዛ ነው እንዴ? ደግሞ አይደለም ትላላ ነርቨስ ሆንኩኝ ምና ምክንያቱም ቅድም ያነሳሁት ሀሳብ አንድ ነገር አእምሮ ከመጣ ማለት ነው። በቃ ቆንጆ ዶሮ ተሰራ እንብላ ሲባል አይ ቆይ ቆይ ቆይ እስቲ የሆነ ቆንጆ በርበሬን ጨምር የዚህኛው ምናምን ካል ነው። ቆንጆ የተሰራ ዘፈን ነው። ለምሳሌ ቅድም እንደውም ያነሱት ሀሳብ ላይ ኳየሩ ላይ ትንሽ በስሱ ነገር ብትል አንተ እንደዚህ እንደዚህ ሆኖ ምናምን ምናምን እያለ ሲተርቅ ዘፈኑ ጋር አይሄድም። ይህ ሁሉ ሙዚቀኛ ተጨንቆ በጣም ብሎይንጋ ብዙ ነገሮች ነው ያሉት እዚህ መሳሪያ ውስጥ እዚህ አልበም ላይ። በጣም በቃ ጸጥ ያለ ዝምታ ነው ራሱ። እናም አዘፋፈኑ ደግሞ ሲተርከው ቴዎድሮስ ቀስ እያለ ነው፣ ተስፋት አትቁረጥ ምናምን እያለ ነው እና ከሱ ጋር ካልተናበበ ገባ። እንደውም በጣም ገርሞኛል፣ አሪፍ ጆሮ ነው ያላት ሰላም ደንግጫ አለው እኔም። እና ዘፈኑ አለቀ፣ እኔ አንድ ዙር የቀረው ነው ይመስለኝ። እና አየኸው ምን ያህል ያኛው እንደተጋራን። ስለዚህ የሚበልጠውን ፓርት ነው መውሰድ ያለብን። ደግሞ ዋናኛው ልናወዳደር ያለው ግጥም አይደለም አደለም፣ ዜማውን ነው የእናንተን አቅም ነው እና አሁን ወደዛ ላይ እያሰባችሁ ናችሁ ብዙቸው ያላችሁትና፣ ለዛ ነው የተናደድኩት። ና ማተኮር ያለባችሁ ዘፈኑ ላይ ነው ለማለት ነው። ኦን ቢሃፍ ኦፍ ሚን ያወራ አለ ዮሴፍ፣ መጥፎ ፐርፎርማንስ ነው እያልነህ አይደለም። በነገራችን ላይ በጣም ግሩም አቀራረብ ነው ያቀረብከው ግን የነበሩትን ህፀፆች ማውራት አለብን አይደለም እንድትታረም እንጂ፣ እንደ ኩስስ አልክብኝ ነገር ና እንደዛ እንዳይሰማ እንደዛ አይደለም። በጣም ጥሩ ነው የሰራኸው፣ እንደሱ አይደለም ግን የነበሩትን ነገሮች አሁን ለምሳሌ ቫሊዩ አድ አርጉ ምንለው እኛ ነን አይደል አደል፣ የእኛን ሀሳብ ወስዳችሁ ማድረግ ስትሞክሩ እሱ ላይ ደግሞ እንዲህ ቢሆን እያለ ነው እንጂ ወይኔ በጣም መጥፎ ፐርፎርማንስ የሰራሁት እንድትል አይደለም ቅድም ያነሳሁት ሀሳብ አሁን አማን ደገመልን። ዋናውን ነገር ሚስ ማድረግ የለብንም ማለት ከዛ ከሱ ጋራ ደገፍ አድርጎ የራስ የፈጠራ ነገር ካለ ጨመር አድርጎ ማሳያ ነው፣ ቫሊድ የምንለው ነገር እና ሁሌ በግጥም ሁሌ እንደዚህ ኢንትሮ ላይ ምናምን ትንሽ ክሬቲቪቲያችንም ሰፋ ለማድረግ ማሰብ ያስፈልጋል እንጂ ከዛ ውጪ ጥሩ ነው። ብዙ ነገሩ ጥሩ ነው። ያው ስለ ቅኝት ስለ ቫይብራቶ ምናም የተነሳው ነገር እንዳልደግም ብዬ ነው፣ ኦልሬዲ ስለተባለ ነው። ዘጠኝ ሺ ዘጠኝ መቶ